በድራችሁ ማድረግ ትችላላችሁ ግን በስጋችሁ ይቃማ እንዳትሰሩ። ወላሂ በሐራም ይቃማ እንዳታሰሩ። ይቅርባችሁ፣ መጨረሻችሁ አያምርም። ከላስ ይበቃኛል። አምዬ ይጅበታልዙዝዬ እንዴና ደህና ነኝ። እንደ ሀይ ማሰማሽልኝ እንደ ሰማሽልኝ ባለፈው እኮ በቲክቶክ ለቀሽ አይቼ ነው የታወኩት። እዚህ ጀምር ነበር ደግሞ፣ ከፊል እንደ ጉድ ነው የሚገኘው። ቀጥይ እንግዲህ ሂጅበት። እንደ ጀመርሽ ውጭበት ውጭብኝ ብሏል ሰውየው። ትቼ እኔ አቁሜያለሁ። እንደው ምክርሽን ሰምቻለሁ ለማለት ነው እንጂ ትቼዋለሁ። አዎ ከሌላ ዜጋ የተወለዱ ልጆች ደግሞ ኢትዮጵያ ባሲ አይቀበልም፣ ኢትዮጵያ አይገቡም አሉ። ይኸው ጽፏል ጅዳው ከንቲባ። ስፔሲፊካሊ ከመጣህና ካወራኝ፣ እኔ ሴቶቹን በተደጋጋሚ በአደባባይ በግልጽ ቋንቋ የማወራው ሴቶቹ ፋይናንሻሊ ኢምፓወርድ መሆን አለባቸው፣ ካፓሲቲቴድ መሆን አለባቸው እያምናለሁ። አቅም ይኑራቸው። ይሄድ ብርቅ ነው ወይለኛ ብርቅ ነው የተለመደና ወደፊትም የሚኖር የኖሩበትም ስለሆነ ታያት ደም ታልቅስ አብዮት አምላክ በህጉ አምላክ አሁን በአዲሱ ህግ ከየት እንደሚመጣ አላውቅም። ደርግ ሊገባ ነው ኢትዮጵያ በባሌም በቦሌ ምግብ ቤት ክፈች አልፈልግም። ወንድም ዋ አልፈልግም። ይክፈቱ፣ ይክፈቱ፣ ምግብ ቤት ይክፈቱ። ነገ ጧት አባቱን አምጪ ስትባል አባቱን አታመጣ። ዲኤንኤ ስትባል ልትጠፋልህ ነው። እነዚህ ልጆች በምን ሀገር ይገባሉ? ሌላ ሙሲባ ከሙሲባ የሳውዲ መንግስት ያሳድጋል ችግር የለም። ዘሩ ናቸው፣ የራሱ ናቸው። ወዴት ይጥላቸዋል? የዚህ ሀገር መንግስት አይሰጥም። አረ ፍሬንድ አግኝታች ነበረ ላሰራልሻለሽ፣ ተውሹ እኔ ነው አሉ። ከፊል ብርሽን ከፍለሽ በከራማ በቃ አዎ፣ ሃይማኖት እንዶ ላለህ ብለሽ ነው። ወንዱ ምንድን ነሽ? ክርስቲያን ነሽ? እንደው በፈጠረሽ በሃይማኖትሽ እንደው አይበጅሽም፣ አይበጅሽም። አንቺ አንቺ አንቺ የምን አንቺ የምን መዝጊያ ይሁንሽ ነው። አሁን ታያቸው እንጂ ተደስተው ያስደስቱና፣ በኋላ ይሄ ይተላለፍ ይችላል። ታይን ታሚና ወገዶ ወገዶ፣ እምቢ ካሉ እምቢ ካሉ

ከባንጋዩቢ ከህንዱ ኤርትራዊው ወድጃለሁ። ምንም ማድረግ አትችሉም። አሁን አሰብን ስለምንወስድ የኔ ልጆች እንደሚያስፈልጓችሁ በጣም እርግጠኛ ነኝ። ወንድም ዮ ማነው ኤርትራን የሰው ያደረጋት? ኤርትራ የኢትዮጵያ ናት፣ ኢትዮጵያም ኤርትራ ናት። እሱን እሱን አታንሳው፣ እሱን ተው። አለፍ አለፍ እንደ ሀርገ ሃይሚም ሃይማኖቱ አሁን ሃይሚም ሀሳቧን ቀይራለች። አልሐምድሊላ ረህማም አትንቀልቀ ይነግረሻለሁ። አዎ ኤርትራ እና ጅቡቲ በቅርቡ አዎ ይመለሳል። ኤርትራን ጅቡቲን እናስመልሳለን። ስለዚህ ምንም ችግር የለም። ገብተዋል አዎ ግን እዚህ ሀገር እንደምላችሁ ተወጡታችኋል። ዋላህ አትወጡም። እኔ እነግራችኋለሁ የቫንጋሊና የህንድ ልጅ እሳ የባንጋሊ የህንድ የፓኪስታን የሚቀፈቀፉትን ትምህርት ያደረጉና አሉ። በእኛ ጊዜ ነበሩ። እኔ ሳውዲ በነበርኩበት ዘመን ከባንጋሊ አንዷ ለስሜ አንዷ ለሰላሳ ስንት አመት ጠፍታ ስትፈልግ ሲያስፈልጓ ስትገኝ ባንጋሊ አግብታ ባንጋሊ ባንጋሊ ወልዳን የተገኘችው ባንጋሊ ባንጋሊ ልጆቹ እራሱ አመድ አመድ የመሰሉ ባንጋሊ ባንጋሊ ስራችንን የለበስኩ የለበስኩ አልመሰለኝም። መረተኝ። እኔ እንደዚህ ቁጭ ብዬሽ አላውቅም። ምንድን ነው የሚያምርበትን ሰው ሲያቅጥሩ ነው። እናቴ ቀፈፈኝ። ወንድምዮው አሁን ወደ ስራ ለምን አንገባም? ወደ ስራ ወደ ስራ። ይሄ አሁን ባለጠራኸው ነው። አማን አማን አማን አማን። እኔ እኮ ዱባይ እኮ የተሰራውን ሁላን ያወራሁሽ ቲክቶክ የተናፈሰውን እናንተ እኮ ገና ቤለቤት ነው የሚያረግዙት የሚወልዱት፣ መቼ ተነፈሰ በአሽሙር አልተሰዳደቡ በፎቶ አልተሰዳደቡ ገና ናቸው። ሳውዲ በአማና ነው ያለችው እስካሁን። ሚ ወላሂ ሀይሚ እየተጠንቀቁ ግን፣ እኔ እየቀለድኩ እንዳይመስላችሁ ለጨዋታ ምናም ሳይሆን፣ ወላሂ ዛሬ ነይ ያለ ነይ። እኔ ቲክቶክ ላይ ይከታተልሻለሁ፣ ሀብ አደርጋለሁ። እኔ እዚህ ቤት እየመጡ የሚሆነውን የሚፈጠረውን ነው የምነግርሽ። እህቶቻችን እንዲህ እንዲህ እያደረጉ ነው፣ ነገ ጠዋት ይቦለካሉ ብሎ አዝኖ የነገረን የአገራችን ዜጋ ኢትዮጵያዊ ነውና ለወረቀት ብላችሁ በሹጋ መፍሩሻ አንሶላ ወረቀት አታደርጉ። ከሦስት ወር በኋላ ፍርቁ ያልቅለታል። ያልጀረብኩትን ልጀርብ ብሎ ነው እንጂ ለመስጠቅበል ፈልጎት አይደለም። ከዛ ደግሞ ወረቀትሽን ያቃጥልብሻል። ሌላ ችግር ውስጥ እንዳትገቡ። የአባት በሬ እያሸጣችሁ ብር ከኢትዮጵያ እየሳባችሁ ይጋማ እያሰራችሁ መልሳችሁ እንዲህ የምትጨማለቁ ከሆነ እናንተ ከሰውም ከእንሰሳም የወጣችሁ ናችሁ። በላሙ በላሙ ናችሁ። ሃይዋን እኔ አለንም። ለምን ሃይዋን ከሰው ልጅ ይሻላል፣ ሁማር ተራ ከሰው ልጅ ይሻላል። ስለዚህ ሰው ሁናችሁ ለመገኘት ሞክሩ። ሴቶች ተረዛሉ፣ ስድስት ጊዜ ያለ ማድረግ ትችላላችሁ። ተበድራችሁ ማረፍ ትችላላችሁ ግን በስጋችሁ ይቃማ እንዳትሰሩ ወላሂ በሀራም ይቃማ እንዳታሰሩ ይቅርባችሁ መጨረሻችሁ አያምርም ካላስ አታሊቅ ይበቃኛል አምዬ ይጅበታልወይዙዬ እንዴነ ደህና ነኝ እንደ ሀይ ማሰማሽልኝ እንደ ሰማሽልኝ ባለፈው እኮ በቲክቶክ ለቀሽ አይቼ ነው የታውኩት። ዚህ ጀምር ነበር ደግሞ ከፊል እንደ ጉድ ነው የሚገኘው። ቀጤ እንግዲህ ሂጅበት እንደጀመር ውጭበት ውጭብኝ ብሏል ሰውየው። ትቼ እኔ አቁሜያለሁ። እንደው ምክርሽን ሰምቻለሁ ለማለት ነው እንጂ ትቼዋለሁ። አው ከሌላ ዜጋ የተወለዱ ልጆች ደግሞ ኢትዮጵያ ባ አይቀበልም፣ ኢትዮጵያ አይገቡም አሉ። ይሄው ጽፋል፣ ጅዳው ከንቲባ ጉድ እኮ ነው። አዎ፣ እርስ በራሳችን ለምንድን ነው የማንዋለደው? አሁን የፊሊፒን ወንድ ሌላ ሀገር ዜጋ አይነካም። ቢሞት ቢታረደ፣ ያችኑ ሀገሩን ዜጋ ነው። የፊሊፒን ሴቶች ግን በደም ባጋችን ተምባት ለሚቀጥለው ከሌላ ዜጋ የተወለዱ ልጆች ወደ ኢትዮጵያ ይ እረፍ። እኔ ምን አገባኝ? እኔ ያለ ወልድ በቃ ጨርሻለሁ። እኔ እንደውም አባታቸው ሀገር ይግቡ። ሴንስ እግር ሰምታችኋል። ሰባ ሁለት ሰዓቷን እየገዛችሁ በቦርሳችሁ እየያዛችሁ ዙሩ። ድንች እንዴ ታዲያ ስልጣኔንም እኮ መልመድ አለባቸው። አዚዛ ደግሞ በሸዳው እንዴ፣ ስልጣኔ እኮ እኮ ነው ይሄ። አሁን ገባ ብኩር ግዙ፣ ሻርብ ግዙ ሽቶ ግዙ ሽቲ ግዙ ዘይት ግዙ። የቡና ልብሱ ሳለቀ እንዴት ሆነ? ያች የቡና ልብስ አለመዋ በየ አይነቱ ያቺ ልጅ መረጠችልሽ ወላ እንዴት ሆነ? ያቺ ልጅ መረጠች የመዲናዋ ለውኛለው። ሰቀልኩት እኮ ቢጨንቀኝ ሰቀልኩት ይዝራና ብዬ እንዴ። የተገዛውን ላላ የሚሸጠውን ነው እንጂ የሚሸጠውን ሰ እሺ ላንቺ ላንቺ ያዘዙት ልጆች፣ አዎ ላንቺ ሽቲውን ከፈሉ። በርበር የሚባለውን ችርጥ ነው የማመጣለው። አንዱ ስትሄድ ብቻ ወደ ሀገር እንደ ሄድ ነው በለኝ እንጂ በለኝ። በርበር የሚባለው ነው የማመጣለው። ማን ነው እሱ? ባለ በርበሩ የጅዳው ከንቲባ ወንድማችን ነው ወንድማችን። እናንተም ባደረገኝ በርበር ይገዛልኛል። አዎ ፎሎዋር ይገዛልኝ። እንደራረጋለን።